ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 23 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል ውጊያውንና ስቦ ማስከዳቱን አጠናክሮ እንደቀጠለ ነው። የአባ ገብረ ኪዳን ጉባኤ ቤት ምን ገጠመው የሚለውን ይዘናል። ሻለቃ ዝናቡ ልንገረው ስለ ኮለኔል ደመቀ ዘውዱና ስለ ጀንራል ተፈራ ማሞ ጉዳይ ምላሽ ሰጥቷል። የሻለቃውን ቃለ መጠይቅ ትሰሙታላችሁ። ህወሃት ለብልጽግና መንግስት የጉዞ እገዳውን እንዲያነሳ ከባድ ማስጠ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 የአማራ ፋኖ ብሔራዊ ኃይል ውጊያውንና ስቦ ማስከዳቱን አጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ጥራሪ ክፍለ ጦርና የተከዜ ክፍለ ጦር አንድ ሻለቃ በመተባበር ከበቅሎ ማነቂያ ወንዳች ባር የመጣውን የብልጽግና ወንበር አስጠባቂ መከላከያ ሚሊሻና አድማ ብተና ያሰበው ሳይሳካ ተመቶ ወደነበረበት እንዲመለስ አድርገዋል። ግንቦት 21 2017 ዓ ም ከጠዋቱ 12 ሰዓት ከበቅሎ ማነቂያና ከሙጃ ማርያም ወደ ወንዳች ችባር ይባር የመጣን ያገዛዙ ኃይል ጥራሪዎቹና ተከዚዎቹ አንዱ ላንዱ ጋሻና መከታ በመሆን በሰሆና በር ቆርጦ ለመግባት አስቦ የመጣውን ኃይል ከቀኑ ስምንት ሰዓት እስከ ምሽት አንድ ሰዓት ተኩል ከባድ ትንቅንቅና ተጋድሎ በማድረግ በርካታውን ደምስሰውታል። በሌላ በኩል በትናንትናው ዕለት በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ምክትል መሪ አርበኛ ኢሳያስ ደመቀ ከሚመራው ሰባት ለሰባ ክፍለ ጦር ከአጼ ኩኖ አምላክ ክፍለ ጦር እና የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ከየጎፍ ክፍለ ጦር በተውጣጣ ኃይል ግሼ ከተማ ላይ መሽጎ የነበረው የብርሃኑ ጁላ ጦር ተመቷል። በተጨማሪም አስቴ ጉማ ተራራ ክፍለ ጦር ደግሞ ከመኮይ ከተማና ና ከከሚሴ ከተማ ተጠራቅሞ ወደ ግሼ ለግዛ ሲንቀሳቀስ የነበረውን ኃይል በመመከት አጋርነቱን አሳይቷል። በዚያ ወደ ውጊያ ከፍተኛ ኪሳራን ያስተናገደው የአገዛዙ ኃይል የፋኖን ብትር መቋቋም ሲያቅተው የአማራ ሕዝብ ላይ ያለውን ጠላትነት ያስመሰከረ ሲሆን በዚህም የአርሶ አደሩን አንድ ቆርቆሮ ቤትና ሁለት ሳር ቤቶችን ከነቁም እንስሳቶቹና ሙሉ የ ቤት እቃው አውድሞ የጥላቻ ጥጉን አሳይቷል። ጦርነቱም እስካሁን እንደቀጠለ ይገኛል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ያገዛዙን ኃይል እየቀጠቀጠ ነው። በአፋር በኩል ወደ በረህት ለመግባት የሞከረው የብልጽግና ጦር የአርበኛ ተስፋ ገብረ ሥላሴ ቃል ኪዳን አስጠባቂዎች በራቸውን አስጣብቀው በመጠበቃቸው ክፉኛ እየተመታ ነው ብሏል። በዚህ አንድ ሳምንት ውስጥ በሁሉም ወረዳዎች ያለማቋረጥ ውጊያ ውስጥ የከረመው ግዙፉ ከሰም ክፍለ ጦር በሁሉም ብርጌዶች ጥምረ ድል ተቀናጅቷል። ተስፋ ብርጌድ እስከ ዛሬዋ ቀን ድረስ ያገዛዙን ኃይል እየመታ ሲሆን ሀይለማርያም ማሞና አስማረ ዳኜ ብርጌዶች በጥምረት አሳግርት ላይ ከፍተኛ ኪሳራ አደርሰውበታል። በጎጃም ቀጠና በትናንትናው እለት አንደኛ ክፍለ ጦር ጣናው መብረቅ ብርጌድን ከአድማ ብተናና ከሚሊሻ ተቋም በመውጣት ወደ ፋኖ ተቀላቅለዋል። ብናየው አስማረ አድማ ብተና፣ ሃይማኖት እንዳለማው አድማ ብተና፣ መለሰ ግዛት ሚሊሻ ሀምሳ ለቃ ታደሰ ከሰሜን ምስራቅ እዝ አራተኛ ኮር ሰባ ስድስተኛ ክፍለ ጦር አራተኛ ሻለቃ አንደኛ ሻምበል መሪ ሆነው ሙሉ ትጥቅና አይኮን ሬዲዮ በመያዝ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ኮረኔል ታደሰ ሙሉ ነብርጌድ ያለማየሁ ከቤ ሻለቃን ተቀላቅሏል። ፋኖ ስቦ በማስከዳት ስልቱ በርካታ ያገዛዙን ሚሊሻ አድማ ብተናና መከላከያ እያስኮበለለ ነው። በዚህም በጎጃም ወሎ፣ ሸዋና ጎንደር ቀጠናዎች በአንድ ሳምንት ብቻ በመቶዎች የሚቆጠሩ ያገዛዙ ጦር አባላት ወደ ፋኖ ገብተዋል። በብር ሸለቆ በስልጠና ላይ ያሉ ከመቶ በላይ ምልምል ወታደሮች በፋኖ የስቦ ማስከዳት ስልት ባለፉት ቀናት የአማራን ትግል ተቀላቅለዋል። መለሰ የተባለው አንድ የአገዛዙ የአድማ ብተና አባል ለፋኖ እጁን በሰጠበት ወቅት ሁሉም አድማ ብተና ወደ ፋኖ ለመቀላቀል ዝግጁ ነው ሲል የስቦ ማስከዳት ስልቱ የሰራ መሆኑን ተናግሯል። መጀመሪያ ለመጀመሪያ ጊዜ ማለት ነው መሸንቴ ስገባ ህዝቡ

እርግጥ ህዝቡ አሁን በቃ እሱ እየገባ እየመራ እናትና አባቶችን የገቡትን ፋኑ የፋኑ እናት ለማሳዝ አባት ለማሳዝ ሊሆን ብሎ ሊያስቡ ይችላሉ። ግን እኔ ሀሳቤ እንደዛ አይደለም። የነበረ ህዝቡ በጣም በቃ ምን ልበል በቃ እንጀራ ራሱ በቃ ስለሚረበል ልመናሃዳሉ ልመናሃደን በቃ እንጀራ ዛሬ አልቀባውኝም አልጋገሁም ብለው ብሎ ይመልሱና እና በጣም ያስጠላ ነገር ነው ይሄ ማለት ነው። አሁንም ቢሆን እኔ ከዛ ስቼ ወደዚህ መጥቼ ተቀላያል ወደ ወንድሞች ማለት ነው በቃ ፋኑ በጣም ይከበራል ማለት ነው። ፋኑ በጣም ተከባሪ ነው። ማንም ራሱ እንኳን እንደዚህ ተናግሮትኝ ማንም ቢል ማለት ነው በቃ ፋኑ አሁንም በቃ ለፋኑ ስለዚህ ደስተኛ ደስተኛ ነኝ አሁን ማለት ነው በጣም አርሶ ሲበዛ ማለት ነው በቃ ስለዚህ እዛ ያሉ ጓደኞች ምን መልእክት ታስተላልፋለህ? እኛ አሁን ለጓደኞች የማስተላልፈው በጣም ወዳቸው ጓደኞች ያሉ በቃ እነሱ አሁን እንኳን ሰላም ገባ በሉኛል። ስልክ ደውለው እንኳን ሰላም ገባናል ትናንትና ማለት ነው በቃ እንኳን ደህና መለሰ እንኳን ደህና ወንድሞች ወንድሞች ወንድሞች ጋር እንኳን ደህና በደህና ገባ። አሁንም ቢሆንኛ በቃ ራስ በራሳችን ከመወጋጋት ውጭ ምንም ነገር የለም ይላል ወንድሞች እነሱ ማለት ነው። አሁንም የሆኑ ልጆች አሉ አሁን እነሱ አሁን ሊመጡ በቃ አንመጣም ትናንትና ሁሉ ነገር ጨርሳለ እነሱ እንመጣልን ብለዋል። በቃ ዛሬው ስልክ ባትሪ ስለዘጋ ነው አሁን ትንሽ ቆይ ቻለ ነው ብለለኝ እነሱን ወደዚህ ለማስገባት ዝግጅት ነው ማለት ነው። እንኳን ደና መጣህ ብለናል። ከዛሬ ጀምሮ ፋኖ መለሰ የሚል ስያሜ ነው ያለና በፋኖነት መጠራት በራሱ መታደል ነውና እንኳን ደና መጣ ወንድማችን። መልካም የትግል ዘመን አማራ ያሸንፋል። ዲል አማራ ፋኖ ይህ በእንዲህ እንዳለ የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት መውደሙ ተሰምቷል። በጣና ቂርቆስ ገዳም የሚገኘው የመምህር አባ ገብረ ኪዳን ጉባኤ ቤት ሙሉ በሙሉ በእሳት መውደሙን ከአካባቢ የወጡ መረጃዎች ጠቁመዋል። በቃጠሎው በርካታ መጽሐፍትና ድርሳናትም እንደተቃጠሉ የተገለጸ ሲሆን፣ የቃጠሎውን መንስኤ ምን እንደሆነ የታወቀ ነገር የለም። ሻለቃ ዝናቡ ልንገረው ስለ ኮለኔል ደመቀ ዘውዱና ስለ ጀኔራል ተፈራማሞ ጉዳይ ምላሽ ሰጠ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል ሻለቃ ዝናቡ ልንገረው በወቅታዊ ጉዳዩ ዙሪያ በሰጠው ማብራሪያ አንድነት መፈጠሩን በበጎነት ገልጾ ነገር ግን ከአካባቢያዊነትና ከጥላቻ ካልወጣን የመሰረትነው ድርጅት ስም ብቻ ሆኖ ነው የሚቀረው ሲል አሳስበዋል። ምናልባት እያደረግነው ካለው ጥረት አንጻር የምንፈልገው ደረጃ ላይ በምንፈልገው መልኩ ተጠናቋል ባይባልም እንኳን አንድ የሚያሰባስበን የጋራ የሆነ ስያሜ ድርጅት መፍጠር ችለናል። እንግዲህ ይሄ ድርጅት አሁን ካለንበት የሰፈርና የቀጠና አደረጃጀት ወጥተን በጋራ በተባበረ ክንድ በአንድነት ኃይል ፈጥረን ጠላታችን ላይ በጥምረት የምናጠቃበት እና ተጋግዘን ውጊያውን የምናደርግበት እድሎች ይፈጥሩልናል። ጥቅማቸውም ምናልባት ፖለቲካዊም ወታደራዊም ዲፕሎማሲያዊም ትርፍ አላቸው። ትልቅ ነው ጠቀሜታቸውም እያስባለሁ። በዚህ መካከል ስጋቶች ይነሳሉ። አሁ ምናልባት ስጋቶች አሉ። ድርጅቱ አመራሩ ትምህርቱ ስላላለቀ ብዙም የሚፈትኑ ነገሮች ወደ መጨረሻውም አካባቢ ምናልባት ከዚህም በበለጠ ሌላ አጣፊ ውስጥ ሊከቱ የሚችሉ ነገሮች አሉ። የውጭም የውስጥም የየራሱ መሰረታዊ ፍላጎት ያለበት ሂደት ከመሆኑ ጋር በተያያዘ በምንፈልገው መልኩ በምንፈልገው ሁኔታ የምንቋጭበት እድሎች እንዳይጠቡ ሁላችንም ተባብረን በአማራዊ ወንድማማችነት፣ በአማራዊ ባህልና እሴት፣ በአማራዊ ትልቅነት በጋራ ተሳስበን የምንሰራበት ሂደት ካልተገኘ አንዳንድ ስጋቶች የመሪ ምደባው ላይ ሊፈጠሩ የሚችሉ ስጋቶች በእኛም በኩል አሉ። ምናልባት ተስተካክለው ቅርጽ ይዘው፣ ይሄ ከአካባቢያዊ ስሜት ከአካባቢያዊ አስተሳሰብ ከጥላቻ የወጣ አመለካከት ውስጥ መግባት የማንችል ከሆነ ነገሮች

የዘለለ ላይሆኑ የሚችሉበት አጋጣሚ ይኖራል ብዬ አስባለሁ። አንድነቱ በጋራ ተዋግተን በጋራ ድል ለማድረግ ያስችለናል፣ ትግላችንን ወደፊት ይገፋዋል ያለው ሻለቃው፣ ነገር ግን በመሪ ምደባ ጭምር የሚኖሩ ስጋቶች በአግባቡ ካልተያዙ ችግር እንደሚፈጥሩ ተናግረዋል። የአካባቢ ልዩነቶችን ጎጠኝነትን ማስተካከል ካልተቻለ አንድነቱ ከስያሜ ላያልፍ ይችላል ሲልም ስጋቱን ገልጸዋል። በማብራሪያው አክሎ እነዚህ የጎጠኝነትና አካባቢያዊ ሽኩቻዎች የትኛውም ቀጠና ላይ ያለን የሰራዊት አመራር የ የሚወክሉ አይደሉም ብለዋል። እነዚህ ፍላጎቶች ትግላችንን አይመጥኑም ሲልም አብራርተዋል። አያይዞም ወልቃይት የእነ ደመቀ ዘውዱ የገንዘብ ማሰባሰቢያ ፕሮጀክት ሆኗል ያለው የፋኖ አዛዡ ከአማራ ፋኖ በጎጃም ጋር በተያያዘ ከህወሃት ጋር እየሰሩ ነው፣ ወልቃይትና ራያን አሳልፈው ሊሰጡ ነው በሚል ለማጥቃት ይጠቀሙባቸዋል ብለዋል። ሆኖም ወልቃይት ራያ፣ መተከልና ደራ የትግላችን ቀይ መስመሮች ናቸው ብሏል አርበኛው። ሆኑ ምናልባት በስፋት መዘርዘር ባይጠበቅብኝም ኦልሞስት ወልቃይት ምናልባት የነ ደመቀ ዘውዱ የገቢ ማሰባሰቢያ ፖለቲካ ሆኗል። አሁን የገንዘብ ምንጭ አድርገውታል፣ እንደዛም እየተጠቀሙበት ነው፣ እያየ ነው ያለ ነው። ነገር ግን የሆነ በተለይ ከአማራ ፋኖ በጎጃም ጋር በተያያዘ የአማራ ፋኖ በጎጃም ከህዋት ጋር እየሰራ ነው ወልቃይትና ራያን አሳልፎ ለመስጠት ነው ሲባል እንሰማለን። ብዙ ጊዜ እንደዛ ብለን በመግለጫም በአጀንዳም በቃንቴን ግልጽ አናቅም። እንደዚ አይነት ስምምነትም የለም እንደዚ አይነት እሳቤውም የለንም። ምናልባት ከህገ ደንባችን ውስጥ ወልቃይት፣ ራያ፣ መተከልና ደራ የመታገያ መስፈርት ሆነው እያስተማርንባቸውም እየታገልንባቸውም ያሉ ጥያቄዎች ናቸው። ስለዚህ እነዚህም ጥያቄዎች ፐርሰናል በግለሰብ ደረጃና በቀጠና ደረጃ ለማጥቃት ጠላትም የራሳቸው ፍላጎት ያላቸው ሰዎችም ስለሚጠቀሙበት ነው እንጂ ወልቃየትና ራያ የሁላችንም ጥያቄዎች ናቸው። ወልቃየትና ራያ ብቻ አይደለም መተከል እናደራን የሁላችንም ጥያቄዎች መሆኑን በአጽንኦት መግለጽ እፈልጋለሁኝ። ጀነራል ተፈራማሞ ወደ መሪነት እንዳይመጣ የተሳደብኩና መሪ አይሁን ያልኩ አስመስለው እያወሩ ነው። እኔ ግን እንዲያ አላልኩም ብሏል ሻለቃው በመግለጫው። አክሎም እኔ ሌሎች አመራሮችን በዚህ መንገድ አልተችም፣ ህዝቡን እመራለው የሚልን ታጋይ ልሳደብ አልችልም በማለት አብራርተዋል። ሰሞኑን ራሱ በጄኔራል ተፈራማሞ እና በሌሎች አመራሮች መካከል እኔ ጄኔራል ተፈራማሞን ወደ መሪነት እንዳይመጣ እየተሳደቡ እስኪመስል ድረስ ነው ሚዲያ ላይ እየተዘመተ ያለው። እኔ ምናልባት ጄኔራል ተፈራማሙን አልሰደቡም፣ መሪ እንዲ አይሆንም አላልኩኝም። እንደዚያ እንዳልሁኝ ተደርጎ ግን ምናልባት ሚዲያ ላይ የሚደረጉ አንዳንድ መጥፎ ነገሮችን እያየሁኝ ነው። ሰው ለዚህ ትግል አይመጥንም ብዬ ካመኩኝ ፊት ለፊት በመናገር እታወቃለሁ ብዙ ጊዜ። ከዚያ ውጭ ግን ለአማራ ህዝብ ይጠቅማሉ፣ ለአማራ ህዝብ ጥያቄ እንታገላለን የሚሉ ሰዎችን በግለሰብ ደረጃም በአደረጃጀት ደረጃም የትኛውንም ኃይል ጠቅሸ ተችችም ተሳድቤም አላቅም። እኔ ከዚህም በኋላ ብዙ የምኖረው ራሴንም ማሻሽ የተሻለ ደረጃ ደርሳለሁ ብዬም ስለማስብ እንደዚህ አይነት መጥፎ ስራዎችን መስራትም አልፈልግም። በመጥፎ ስራዎችም ያለኝን ገጽታ ማበላሸት አልፈልግም ብዬ አስባለሁ። የትኛውም አካባቢ ላይ ህዝቡን እወክላለሁ? ሰራዊት የተመራለሁ ያለን አካል አከብራለሁኝ። ኢብን በአሰላለፍ ደረጃ እንኳን ተቃራኒ ናቸው ብለን የምናስባቸው ከነ መከታው ጋር ምንም አይነት ግለሰባዊ እንትን የለኝም። እውነት ለመናገር እና የሌለኝን ማንነት የሌለኝን ገጽታ ለመስጠት የሚደክሙ ሰዎች አንድም በቅናት ሁለትም ያው በጠናትነት ነው እያስባለኝ የነበረኝ። ይሄ ው ታሪክ ግን ይሄ ነው ብዬ እንኳን ምዘረዝረው የለም። ገና የምኖሩ ይበልጣል ብዬ አስባለሁ። አመሰግናለሁ። ህወሃት ለብልጽግና መንግስት የጉዞ እገዳውን እንዲያነሳ ከባድ ማስጠንቀቂያ ሰጠ የምርጫ ቦርድ የተሰረዘው ህወሃት የተፈናቀሉ ወገኖቻችንን ወደ ቀያቸው ለመመለስ የነዳጅ የሸቀጥና የቱሪስት ጉዞ እገዳ ሊነሳ ይገባል ሲል መልእክት አስተላልፈዋል የተፈናቀሉ ወገኖቻችን የኢትዮጵያ መንግስት የገባውን ውል ባለመፈጸሙ ምክንያት ወደ ቀያቸው ሊመለሱ አልቻሉም ህወሃትና የትግራይ ህዝብ ላለፉት አራት ክረምት በብርድና በረሃብ እየተሰቃየ ያለው ህዝብ አፋጣኝ መፍትሄ እንዲሰጠው የኢትዮጵያ መንግስት ተደራዳሪ አካላትና ዓለም አቀፍ ማህበረሰብ በተደጋጋሚ ተማጽነዋል። ነገር ግን የኢትዮጵያ መንግስት በየዕለቱ እየሞተ ያለውን ህዝባችንን ለመታደግ የገባውን ቃል ከመፈጸም ይልቅ በተፈናቀሉት ወገኖቻችን ላይ ሌላ የፖለቲካ ቁማር በመጫወት በአሮጌና አዲስ በተቀጠሩ ካድሬዎቹ አማካኝነት እየሰራ ነው ብሏል። የኢትዮጵያ መንግስት ያስተላለፋቸውን የነዳጅ የሸቀጥና የቱሪስት ጉዞ ወገዳ ማዕቀቦችን በአስቸኳይ በማረም የፕሪቶሪያ ስምምነትን በማክበር ስምምነቱን ለማስቀጠል አውንታዊ ግዴታውን ሊወጣ ይገባል ብለን እናምናለን ብለዋል። በጦርነት የተመሰቃቀለውን የትግራይን ኢኮኖሚ መልሶ ከመገንባት ይልቅ በቅርብ ዓመታት ወዲህ የዘር ማጥፋት ስትራቴጂ ተብሎ ወደ ተተገበረው እገዳና ከበባ እንደገና መግባቱ የፕሪቶሪያ ስምምነትን የሚጻረርና በፓርቲዎች መካከል ሊኖር የሚገባውን መተማመን የሚያዳክም መሆኑን በአሁኑ ወቅት ሁሉም ሰላም ፈላጊ ሊገነዘበው ይገባል ሲልም ህወሃት በጽኑ ተቃውሟል። በሌላ በኩል ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራና አፋር ክልሎች አልፈው ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎች መናገራቸው ተዘግበዋል። የተለያዩ ሸቀጦችን ለትግራይ ጭነው የሚጓዙ ተሽከርካሪዎች በሁለቱ ክልሎች ባሉ የፍተሻ ኬላዎች እንዲቆሙ መገደዳቸውን አሽከርካሪዎች ለቢቢሲ ትግርኛ ገልጸዋል። የክልሉ ንግድና ኤክስፐርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳሁን ክንዲያ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልሉ ሲጓጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆኑ ተናግረዋል። አቶ ክንዲያ እንደሚናገሩት በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ ም ነው። ከማግስቱ ማክሰኞ ግንቦት 19 ጀምሮ ደግሞ በአማራ ክልል በኩል ወደ ትግራይ በሚወስደው መስመር ላይም እገዳ መጣሉን ገልጸዋል። አሽከርካሪዎቹ በበኩላቸው በአፋር ክልል እንዲቆሙ ከተደረጉ ሰባተኛ ቀናቸው እንዳስቆጠሩ ገልጸው ከበላይ ትእዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጭ ምክንያቱን እንደማያውቁ ተናግረዋል። ከተለያዩ የኢትዮጵያ እና የጅቡቲ አካባቢዎች እንደተነሱ የገለጹት እነዚህ የጭነት አሽከርካሪዎች በአፋር እና በአማራ ክልል ወ ወልዲያ አካባቢ የሚገኙ ሁለት የፍተሻ ኬላዎች ሲደርሱ ወደ ትግራይ አትገቡ መባላቸውን ገልጸው ይህም በህዝቡና በነጋዴው ማህበረሰብ ላይ ከፍተኛ ስጋት መፍጠሩን አስረድተዋል። በአፋር መስመር ሰርዶ ሜዳ በተባለ ስፍራ በሚገኝ ኬላ ከተሽከርካሪው ጋር ወደ ትግራይ እንዳይገባ የተከለከለ አንድ ሹፌር እገዳው ባለፈው ቅዳሜ ግንቦት 16 2017 ዓ.ም መጀመሩን ተናግረዋል። ተመድ የኤርትራ መንግስት በራሱ ህዝብ ላይ እየፈጸመ ነው ያለውን የሰብአዊ መብት ጥሰት በሚመለከት ጥሪ አቀረበ። የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጄ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ አቅርበዋል። በሀገሪቱ ላይ የተካሄደ ያለው የሰብአዊ መብቶች ጥሰት ምርመራ እንዲያስቀጥል ጠይቀዋል። አለም አቀፉ የጋዜጠኞች መብት ተሟጋጅ ሲፒጄ ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኤርትራ እየተፈጸሙ ያሉትን ከባድ የሰብአዊ መብቶች ጥሰቶች እንዲያወግዝ ጥሪ አቀረቡ። በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥል ጠይቀዋል። ድርጅቶቹ በኤርትራ እየተፈጸሙ ነው ብለው ከዘረዘሯቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀደ የሚደረጉት ስርዓቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለእስር መዳረግ፣ ፍትሃዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በአገር ውስጥ ተቃዋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶችን እንዲመረምር የተቋቋመው ኮሚ ኮሚቴ በቀጣይ ሐምሌ ወር የስራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባው የኮሚቴውን የስራ ጊዜ እንዲያራዝም ጠይቀዋል። ሲፒጄ በጎርጎሮሳውያን ታህሳስ 1 2004 ባወጣው የቅርብ ጊዜ አመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሰረት ኤርትራ ከሰሐራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏ የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክተዋል። ከእነዚህም ውስጥ 13 ውስጡ ከጎርጎሮሳውያን 2000 ወይም ከ2001 ጀምሮ በእስር ላይ ይገኛሉ ተብሏል። በፈረንጆቹ 2024 የኤርትራ የሰብአዊ መብት ሁኔታ የሚያየውን ኮሚቴ እንዲመሩ የተሰየሙት ሙሐመድ አብድልሰላም ባቢከር በሀገሪቱ ውስጥ ስላለው የዘፈቀደ እስራትና አስገድዶ መሰወር ስጋታቸውን ገልጸው በኤርትራ በእስር ላይ የሚገኙ ጋዜጠኞች በዓለም ላይ ረጅም ጊዜ የታሰሩ ጋዜጠኞች መሆናቸውን አሳውቀዋል።